የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገልጿል። በዝርዝር እነግራቸዋለን። የወጣቶች የስራ እድል ፈጠራ ከአመት ዓመት እየቀነሰ መምጣቱ ተሰማ። ያንግ ላይቭ ኢትዮጵያ በፈረንጆቹ 23 224 አካሄድኩት ባለው ጥናት 22 ዓመት የሞላቸው ወጣቶች የሚያገኙት የስራ እድል ከጊዜ ወደ ጊዜ እየቀነሰ መምጣቱን ገልጿል። ተደርጓል። ትሰሙታላችሁ። ሰሞኑን በነዳጅ ማደያዎች እየታየ ያለው ረጃጅም የተሽከርካሪዎች ሰልፍ በናፍጣ እጥረት የተፈጠረ ነው ተባለ። በጅቡቲ የኢድ አልፈጥር በዓልን ተከትሎ ለሶስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የነዳጅ እጥረት መፈጠሩ ተጠቁሟል። በዝርዝር ትሰሙታላችሁ። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቪኒ ደቡብ ሱዳን መግባታቸው ተሰማ። ፕሬዚዳንቱ ደቡብ ሱዳን ያቀኑት ሀገሪቱ በብጥብጥ ውስጥ በሆነችበት ሰዓት ነው። ከውጭ ምንጭ የያዝነው መረጃችን ነው። በቆይታችን የምትሰሙት መረጃ ሩሲያ ነው። እስራኤል በሰሜን ጋዛ በሚገኘውና ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። ሰሙታላችሁ። እኒህና ሌሎች መረጃዎችን በቆይታችን የምታገኙ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። የግዙፉ ማህበራዊ ሚዲያ ፌስቡክ ወላጅ ኩባንያ ሜታ በትግራይ ተቀስቅሶ ወደ አማራና አፋር ክልሎች በተዛመተው ጦርነት ተጫውቷል በተባለው ሚና ኬንያ ውስጥ መከሰስ እንደሚችል የሀገሪቱ ከፍተኛ ፍርድ ቤት መወሰኑ ተገልጿል። ለሁለት ዓመት በዘለቀው ደም አፋሳሽ ጦርነት ወደ ብሔር ብጥብጥና ግድያ የሚመሩ ይዘቶችን በማስተዋወቅ የተወነጀለው ሜታን ክስ የማየት የኬንያ ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ብይን መስጠቱን የአምነስቲ ኢንተርናሽናል ስትራቴጂክ ሊቲጌሽን ኃላፊ ማንዲሙዳ ሪኳ ገልጸዋል። ፌስቡክ በትግራይ ጦርነት ወቅት በገጹ ጥላቻ የሚነዙና ግጭት የሚያነሳሱ መልእክቶችን አሰራጅቷል በሚል የሁለት ቢሊዮን ዶላር ካሳ እንዲከፍል ክስ የተመሰረተበት ከሁለት ዓመታት በፊት ታሳስ ወር ላይ ነበር። የሜትሳ የህግ ባለሙያዎች ቡድን በበኩሉ ኩባንያው በአሜሪካ ውስጥ የተመዘገበ በመሆኑ በኬንያ ሊታይ አይገባም በሚል ከዚህ ቀደም ተከራክሮ ነበር። በተጨማሪም ተፈጽመዋል የተባሉት የሰብአዊ መብት ሰቶች በኢትዮጵያ ስለተፈጸሙ በኬንያ ሊሰሙ አይገባም የሚል መከራከሪያ አቅርበው የነበረ ቢሆንም ቢሆንም የኬንያው ፍርድ ቤት ክሱን ለማየትም ሆነ ለማጤን የዳኝነት ስልጣን አለኝ ብሏል ሲል ቢቢሲ ዘግቧል። የወጣቶች የስራ እድል ፈጠራ ከአመት ዓመት እየቀነሰ መምጣቱ ተሰማ። ያንግ ላይቭ ኢትዮጵያ በፈረንጆቹ 2023 24 አካሄድኩት ባለው ጥናት 22 ዓመት የሞላቸው ወጣቶች የሚያገኙት የስራ እድል ከጊዜ ወደ ጊዜ እየቀነሰ መምጣቱ ተገልጿል። በጥናቱ ግኝት መሰረትም የ22 ዓመት እድሜ ያለው ወጣት ተማሪ ወይም ሰራተኛ የሚሆንበት እድሉ ከጊዜ ወደ ጊዜ እየቀነሰ መምጣቱን የያንግ ላይቭ ኢትዮጵያ ተመራማሪ የሆኑት ፕሮፌሰር ጣሰው ወልደሃና ተናግረዋል። በተለይም በአማራና በትግራይ ክልል ቁጥሩ ከፍተኛ መሆኑን አንስተው ኢኮኖሚው የሚፈልገውን ያህል የስራ እድል መፍጠር ያለመቻል ግጭት የዩኒቨርሲቲ መግቢያ ፈተና አለማለፍ ተጠቃሽ ምክንያት መሆናቸውን ገልጸዋል። በጥናቱ እንዲሳተፉ ከተደረጉ 3000 የሚሆኑ የ22 ዓመት ዕድሜ ያላቸው ወጣቶች ውስጥ 16 በመቶ የሚሆኑት ወጣቶች በስራ በትምህርት ወይም ስልጠና ላይ አይደሉም ተብሏል። ይህም በፈረንጆቹ 2016 ከነበረው ቁጥር በ9 በመቶ ከፍ ያለ መሆኑን ጥናቱ አመላክቷል። በስራ ላይ ያሉትም ቢሆኑ አብዛኛዎቹ ወጣቶች እየሰሩ ያሉት አነስተኛ ስራዎች፣ ያለ ጽሑፍ ላይ የተቀጠሩና ረዥም ሰዓት የሚሰሩ ናቸውም ተብሏል። የአንግላይቭ ኢትዮጵያ ለወጣቶ ቶች ያለው የስራ ዕድል እያነሰ መጥቷል ቢልም የስራና ክሎት ሚኒስቴር ለወጣቶች የስራ ዕድል በየአመቱ እየሰፋ መምጣቱን ይገልጻል። በያዝነው በጀት ዓመት በአመት የውጭ ሀገር ስራ ስምሪት ብቻ 341 ሺ በላይ የሚሆኑ ዜጎች የስራ ዕድል መፍጠር እንደተቻለም አንስተዋል። በተጨማሪም ስራ አጥ ወጣቶችን የሚመዘግብበት ሀገራዊ የመረጃ ቋት ኤ ለሚስ ስራ ፈላጊ ወጣቶችን ችሎታቸውን መሰረት ባደረገ መልኩ የስራ ዕድል እንዲያገኙ ማድረጉን ኢትዮጵያ ፕሬስ ድርጅት ዘግበዋል። ከሰሞኑን በአዲስ አበባ የተለያዩ አካባቢዎች ላይ ባሉ አንዳንድ ነዳጅ ማደያዎች ረጃጅም የተሽከርካሪ ሰልፎች እየታዩ ሲሆን ይህም በናፍጣ እጥረት ምክንያት የተከሰተ መሆኑ ተነግሯል። ለእጥረቱ መፈጠር ዋነኛ ምክንያት ደግሞ በጅቡቲ የኢድ አልፈጥር በዓልን ተከትሎ ለሶስት ቀናት ስራ ባለመኖሩ ነዳጅ ወደ ኢትዮጵያ ካለመግባቱ ጋር ተያይዞ የተፈጠረ ነው ሲል የነዳጅና ኢነርጂ ባለስልጣን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ ተናግረዋል። የተከሰተውን የናፍጣ እጥረት ለመፍታትም ከመጠባበ ቂያ ዴፖ ለማደያዎች የማከፋፈል ስራ መሰራቱን ገልጸው የነዳጅ ሰልፉ ከዋጋ ጭማሪ ጋር የማይያያዝ መሆኑን አስረድተዋል። በተጨማሪም በነዳጅ ምርቶች ላይ የዋጋ ማሻሻያ አለመደረጉንም መናገራቸውን ከባለስልጣኑ ያገኘነው መረጃ ያመላክታል። የአምራች ኢንዱስትሪ ዘርፍ በተፈለገው ልክ ሊያድግ ያልቻለው በዩኒቨርስቲ ተመራቂዎች የአቅም ውስንነት ምክንያት መሆኑን የአምራች ኢንዱስትሪ ልማት ኢንስቲትዩት አስታውቋል። ኢንስቲትዩቱ ይህን ያስታወቀው ከባህር ዳር ዩኒቨርሲቲ ጋር በኢንዱስትሪ ዘርፍ ያሉትን ችግሮች እና መልካም ጎኖችን በተመለከተ ሶስተኛ ሀገር አቀፍ የዩኒቨርሲቲ ኢንዱስትሪ ፎረም ሲያካሄድ ነው። የአምራች ኢንዱስትሪ ልማት ኢንስቲትዩት ዋና ዳይሬክተር ዶክተር ምልኬሳ ጃገማ እንደገለጹት በሀገር አቀፍ ደረጃ የሚገኙ ዩኒቨርሲቲዎች ለኢንዱስትሪ ዘርፉ የሚያስመርቋቸው ተማሪ ተሽከርካሪዎች ንድፈ ሐሳብ የሚያነበንቡ ብቻ መሆን የለባቸውም ብለዋል። በኢንዱስትሪ ዘርፉ ያለውን የአቅም ግንባታ የስልጠና ክፍተቶችን ለመቅረፍ ኢንስቲትዩቱ ስድስት የማሰልጠኛ ማዕከላትን በመክፈት የዩኒቨርሲቲ መምህራንም ሆኑ ተማሪዎች እንዲሰለጥኑ እያደረገ መሆኑን ገልጿል ሲል ሪፖርተር ዘግቧል። ከሀገር ማዶድ ያገኘናቸው መረጃዎች አለፍን። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቪኒ ደቡብ ሱዳን መግባታቸው ተሰማ። ፕሬዚዳንቱ ደቡብ ሱዳን ያቀኑት ሀገሪቱ በብጥብጥ ውስጥ በሆነችበት ሰዓት ነው። ሁለቱ መሪዎች በሀገሪቱ ስላለው ፖለቲካዊና የደህንነት ሁኔታ ውይይት እንደሚያደርጉ የደቡብ ሱዳን መንግስት ይፋ አድርጓል። ብጥብጡ በአማጺ ቡድኖችና በመንግስት መካከል የሚደረግ ነው። ኡጋንዳ በሳልቫኪር የሚመራውን የመንግስት ጦር ለመደገፍ ወታደሮቿ ማሰማራቷ ከሳምንታት በፊት የተሰማ ነው። ወታደሮቹ ወደ ደቡብ ሱዳን የተላኩት በተለይም ዋና ከተማ ጁባን ለመጠ ሲጠበቅ ነው። ይሁን እንጂ የሪክ ማቻር ፓርቲ ኡጋንዳ በደቡብ ሱዳን ጣልቃ መግባቷን ተቃውሞትም ነበር። ደቡብ ሱዳን ዳግም ግጭት ያገረሸባት በመሆኑ በርካታ የሀገሪቱ ነዋሪዎች በእንግልት ውስጥ ገብተዋል። ይኸው ግጭት ሀገሪቱን ከዓመታት በፊት ወደ ነበረችበት የእርስ በርስ ጦርነት እንዳይመልሳትም ተዘግቷል። ግጭቱ የተባባሰባት ደቡብ ሱዳን የሀገሪቱን ምክትል ፕሬዚዳንት ሪክ ማቻር ለእስር ዳርጋለች። ሪክ ማቻር ቀድመው ይመሩት ከነበረው አማጺ ቡድን ጋር ግንኙነት አላቸው በሚል ነው ለእስር የተዳረጉት። እስራኤል በሰሜን ጋዛ በሚገኘውና ለተፈናቀሉ ቤተሰቦች መጠለያ ሆኖ በማገልገል ላይ በሚገኝ ትምህርት ቤት ላይ በፈጸመችው የአየር ጥቃት ቢያንስ 27 ሰዎች መሞታቸውን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። በጋዛ ከተማ ሰሜናዊ ምስራቅ ቱፋ አውራጃ የሚገኘው ይህ የዳር አል አርቃም ትምህርት ቤት ላይ በደረሰው በዚሁ ጥቃት ከ10 በላይ ሰዎች እንደቆሰሉም ተነግሯል። የእስራኤል መከላከያ ኃይል ባወጣው መግለጫ በጋዛ ከተማ የተመታው ቦታ የሐማስ ተዋጊዎች በእስራኤል ንጹሐን ዜጎች ወታደሮች ላይ ጥቃት ለማድረስ ሲጠቀሙበት እንደነበረም ገልጿል። በሰላማዊ ሰዎች ላይ የሚደርሰውን ጉዳት ለመከላከል በርካታ እርምጃዎች መወሰዳቸውንም ጦሩ አክሏል። በተያዘ ዜና በመቶ ሺህ የሚቆጠሩ የጋዛ ራፋህ ነዋሪዎች እየተሰደዱ መሆናቸውም ታውቋል። ይኸው መጠነ ሰፊን የተባለው ስደት እስራኤል አካባቢውን ለቀው እንዲወጡ ትዕዛዝ ካስተላለፈች በኋላ ነው የተጀመረው። የራፋህ ነዋሪዎች መውጣታቸውን ተከትሎም የእስራኤል ጦር አካባቢውን እየተቆጣጠረ እንደሆነም ሮይተርስ የዩክሬኑ ፕሬዝዳንት ቮለድሚር ዘለንስኪ እንደተናገሩት ከሩሲያ ጋር ሊደረጉ በታቀዱ ድርድሮች ውስጥ የማይጣሱ ቀይ መስመሮች አሉ ብለዋል። ጦርነቱን ለማስቆም በሚደረገው ድርድር አንደኛው ቀይ መስመር በሩሲያ የተያዙ መሬቶችን የተመለከተ መሆኑን የገለጹት ዘለንስኪ ቦራ የተያዙ ግዛቶችን የሩሲያ መሬቶች እንደሆኑ አድርገን እውቅና አንሰጥም ብለዋል። ሁለተኛው ቀይ መስመር ያሉት ደግሞ የጦር ኃይላቸውን ለመቀነስ እንደማይስማሙ ነው። የእኛ ዓላማ ጠንካራ የጦር ኃይል መገንባት ነው። ስለዚህም ይህንን ኃይላችንን የመቀነስ ጥረትን ቀይ መስመር ውስጥ ውስጥ ከተነዋል ብለዋል። ዘለንስኪ እንዳሉት በሩሲያ የተወረሩትን መሬቶች በሙሉ ማስመለስን ግን ቅድመ ሁኔታ ውስጥ አላስገቡትም። መሬቶችን የሩሲያ ናቸው ብለው እውቅና ባይሰጡም አንዳንድ ቦታዎች አሁን ባሉበት ሁኔታ ለመደራደር ፈቃደኛ መሆናቸውን ገልጸዋል። ጨምረውም ከድርድሩ በኋላ ወደፊት በዲፕሎማሲያዊ መንገድ እንደምናስመልሳቸው ተስፋ ላይ ማለታቸውን ዘኪቭ ኢንዲፔንደንት ዘግበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜና እኒህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።